እንግዲህ ወደ መዝናኛ ይዣችሁ ለመወጣ ማለት ነው። እና በነገራችን ላይ እስኪ አይዞሽ በርቺ፣ እኛ አለንልሽ በሉኝ ማለት ነው። ማርያም እንትኔ በጣም ወደኋላ ሂደዋል ማለት ነው እና ዩቲዩብ ማለት ነው ማለት እይታም የለውም። እይታው ደግሞ በጣም ወርደዋል፣ ለአስራ አምስት ቀን ምናም ዝግ ስለነበረ ወርደዋል። እባካችሁ አግዙኝ ማለት ነው። ላይክ እያረጋችሁ ኮመንት እያደረጋችሁ ምናለ አለ። ማስታወቂያውን ደግሞ ሳታሳልፉ ይውልኝ በእግዚአብሔር እውነት እለምናችሁ ዛሬ ማለት ነው እንግዲህ አብራችሁኝ ሆኑ። ላይክ ሼር ኮመንት አድርጉ። ቤተሰቡን ደግሞ እና አብረን እንውላለን ማለት ነው። እንግዲህ ሰላም ጤና ይስጥልኝ። ወዲያለሁ ዛሬ ቴ ቦታ ሳያችሁ። እህት ወንድሞቼ፣ እንደምን ቆያችሁ? እንደምናላችሁልኝ። እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ በዝት ረፍረፍ ይበልልኝ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ብዙ ቀን ሆኖኝ ነበር ያው አስራ አምስት ቀን ማለት ነው እንግዲህ አልተገናኘንም ነበረ ዛሬ ደግሞ መጥቻ ያለው እንግዲህ አብረን እንውላለን። ቪዲዮን ላይክ ሼር ኮመንት አድርገው አድርጉ። እንዲህ ደግሞ ለምላሜ ቦታ አሳያችኋለሁኝ። ቻናሌ ላይ ስለተመታ ነው እንግዲህ የሚለምናችሁ ማለት ነው። እና በቃችሁ አግዙኝ አግዙኝ አግዙኝ አግዙኝ። ግዴታ እያለቀስኩ መምጣት አለብኝ ወይ? እረ፣ አግዙኝ እግዚአብሔርን። ረ መልካም ማድረግ ለራስ ነው። ከኔማ ምንም አታገኙ። ምን ግን አበረታታችሁ ጥሩ ደረጃ ደርሱኝ። ስለዚህ ከፈጣሪ ነው የምታገኙት ማለት ነው እና ውዶችዬ ስለዚህ እስኪ አብረን እንዋል ማለት ነው። ይህንን ድባብ ደግሞ ላሳያችሁ፣ በጣም ደብሮኛል። እንደው የምሬ ነው የምላቸው ማለት ነው እና ለምን ነበረሽ እንዳትሉኝ ብቻ በቃ ደብሮኛል። አንዳንዴ ደብር የለ ደብሮኛል። ና እስኪ ላይ ሼር ኮመንት እያደረጋችሁ አግዙኝ። እንግዲህ ዛሬ አለምዬ ለምንድን ነው እዚህ ላይ ቁጫል ሹ ቤተ ክርስቲያን አጥቶ እንዳትልኝ። እንግዲህ ዛሬ ማክሰኞ ነው። ትናንት ሰኞ ነበረ። ከትምህርት የት መልስ እንግዲህ ለሰግደት ተወሰነ መንገድ እንግዲህ ሄደናል ወይም ይጃለው ማለት ነውና፣ ዛሬ ደግሞ የሆነ መምህር ጠርቶን እንግዲህ ከዛ ከመጣው በኋላ እዚህ ከመጣው በኋላ ለካ ሌላ ክላሶቹን ቀደም ብሎ ጠርቷል ማለት ነው። ና ዘጠኝ ሰዓት ያለው እኔ ስምንት ሰዓት ይኩኝ ስምንት ሰዓት ያለ መስሎኝ ማለት ነው። የሰዓት ስህተት በኔ በራሴ ነው የነበረው እና ሄጂ ከዛ በኋላ እንግዲህ አንድ ሰዓት በሙሉ እዛ ልቆይ ሆነ ማለት ነው። እኔ እንደው ቶሎ ተምረን ምናምን ስምንት ሰዓት ቢያንስ እንኳን ቢሄድ ስምንት ሰዓት ከጠራ ቢያንስ ዘጠኝ ሰዓት እንኳን ቤተ ክርስቲያን ብደርስ ብዬ አስቤ ነበር። በራስ ያቆጣጠረ ማለት ነውና ለካ ዘጠኝ ሰዓት ስምንት ሰዓት ብሎ ከዛ ዘጠኝ ሰዓት ነው ያለው አለኝ ማለት ነውና እኔ ደግሞ ስምንት ሰዓት ያለው ነው የሰማሁት የነበረው ማለት ነው። እና ከዛ በኋላ ለምን ቁጭ ብዬ ቪዲዮ አልሰራም ብዬ ወደ ቪዲዮ መስራት ገባው ማለት ነው ያው እዛ ነው የቀረጽኩላችሁ አሁን እንግዲህ መንገድ ላይ እየመጣው ነው ያው እንግዲህ ባቴሌ ነኝ ማለት ነው አሁን ደግሞ ቤተክርስቲያን ደርሼ ወደ ቤት እየተመለስኩ ነው ይህንን ሪከርድ ያደረግኩላችሁ ቪዲዮ ግን ቅድም ነው እዛ ትምህርት ቤታችን አካባቢ ሆኜ የቀረጽኩላችሁ ማለት ነው እና አንዱ ድምጽ ነበረ ግን አንዳንድ ቦታ ደግሞ ድምጹ አይሰማም በዛ ላይ ደግሞ ንፋስ ምናምን ነገርም ነበረበት ሌላ ድምጽም የሚረብሽ ስለነበረ እሱን ደግሞ አስወጥቼላችሁ እንዲሁ ደግሞ በእኔው ጥርት ባለው እንግዲህ የበናፈቃችሁ ድምጽ አስገብቼላችኋለሁ ማለት ነውና፣ ወንዶችዬ ወንዶች፣ በነገራችን ላይ እንኳን አደረሳችሁ ያላልኳችሁም በጣም ይቅርታ። እንኳን አደረሳችሁ ለክርስቲያን እህት ወንድሞቼ ማለት ነውና እንግዲህ መልካም ይሄ ማሳመንት ይሁንልን። ዘወረደ ብለን እንደጀመረ እንግዲህ ሆሳና ብለናል። ሆሳና እንዳልነው ደግሞ ተንሳኤ ዳግመ ተንሳኤ እንድንል ደግሞ እግዚአብሔር አምላክ ይርዳን ላቸዋለሁ እና የኔ ውዶች በተረፈ መበርታት መጠንከር ነው እንግዲህ አመት ባል እናንተ ገመን እንደሚመስል ነገሮኝ ማለት ነው። እና እንዴት ነው አመትባል ሲደርስ ና የስደት ላይ ሲሆን በጣም ነው የምናደደው። በጣም ነው በቃ ምንም የዕለት ቀን በጣም የሚሰማኝ ስሜት ነበረ። የሚገርማቸው ማለት ነው። አንዳንዴ እንዲ ምን እያደረግልኛል ዳቦ ማልደፋ ምናምን አላለሁኝ። ና እኔ ፈጣሪ የምላክ የተመሰገነ ይሁን ሁሉም የገባሁባቸው ሰዎች ማለት ነው እና ወይም ደግሞ የመሰራባቸው ሰዎች ጋር በእንደዚህ በሃይማኖት እንትን ላይ ምንም ይህን ያክል እንትም ያመጡብኝ አልነበሩም። ሙስሊም ቤትም ሰርቻለሁኝ በእምነቴ አክብረውኝ ተከባብረን ነው የሰራ ነው የሰራሁት ማለት ነው እና ስጸልይ ስጾም ስሰግድ እንደገና ደግሞ ለምሳሌ የዶሮ ወጥ እየሰራው እንደገና ደግሞ እንትን እየሰራሁኝ ዳቦ፣ እንትን እየደፋው፣ ኬክ እየደፋው ለራሴ ማለት ነው እና ሳደርግ አንድም ተቃውሞ የደረሰኝ ቦታ የለም። በጣም ምርጥ ምርጥ መዳሞች ናቸው የደረሱኝ የነበረው ወይም ደግሞ የገጠሙኝ የነበረው ጥፍቼም ስሰራ፣ መዳም ቤትም ስሰራ ማለት ነው እና ፈጣሪ የተመሰገነም። ስለዚህ አንዳንድ ጊዜ ምን አደርጋለሁኝ? በቃ ያንን ቀን ላለመስራት አለና ምን ያደርግልኛል፣ ምንም እንዳልሆኝና ከዛ ደግሞ የሆነ በቃ ፌስቡክ ላይ የሆነ ላይ ዩቲብ ላይ ብቻ የቲክቶክ ላይ ምናምን ሳይ ምናምን እንደሆነ ያልሰራው ያኔ ጸጸታለሁ ማለት ነውና፣ በቃ በጣም የድብርት ስሜት በቃ ብሰራው እኮ አልበላም። ያቀን ብዙ ይሄን አክል እንትናትሉም ናፍቆትም ብዙ ብዙ ነገር ትዝታ ይኖርባቸዋል። ና እንደኔ እንደዚህ ነገር ገጥሟቸው ያውቃል ወይ? ሳሰሩ ቆይታችሁ ከዛ በለ ተቀረው ለምን አልሰራውም ብላችሁ እንደዚህ የተወዘጋ ምንድን ነው የሚባለው፣ በሰራው ብላችሁ ያላችሁበት ቀን አለ ወይኔ፣ እንደዚህ አይነ ነገር ስደት ላይ ያለሁኝ ይገጥመኝ የነበረውንማ እግዚአብሔር ይመስገን። ያው እንግዲህ ሀገራችን ላይ ነን እና እናንተም ደግሞ በርቱ፣ ጠንክሮ ላችኋለሁኝ። ውጭ ላይ ስለነበርኩ ነው ደግሞ ወደ ቤት ስለመጣው እንግዲህ ጸጥ ያለ ቦታ ላይ ነኝ፣ እግዚአብሔር የተመሰገነው። ስለዚህ በርቱ፣ ጠንክሮ ብራችሁ፣ ደግሞ በሆነ ባልሆነ ነገር እንዳተንተን እንዳትሉ እንዳታባክኑ ማለት ነው። ምክንያቱም እዚህ መጣችሁ ከመጣችሁ በኋላ ያለው ነገር መቼም መቶ የሄደ ሰው ወይም ደግሞ መቶ ቁጭ ብሎ ላየው ሰው ነው የሚገባው ማለት ነው። ግን አሁን ብር ስታገኙ ዝም ብላችሁ አሁን ለዛም ለዛም፣ ሁሉም ነገር በቃ እንትን ይላችኋል። ግን መጀመሪያ ለራሳቸው አስቡ። ለቤተሰብ አትርዱ አይደለም ቤተሰብ መርዳት ባለባችሁ መንገድ ርዱ። ግን ለራሳቸውም ደግሞ አስባችሁ እንትን ማለት ነው ያለባችሁ ማለት ነው ማድረግ ያለባችሁ አስባችሁ ዝም ብሎ እንደሆነ በስሜታዊነት ተነስታችሁ የሆነ ነገር የለንም ስለተባለ ብቻ ያን ያክል ብር መላክ የለባቸውም ና ጥንቃቄ እንድታደርጉ ነው። በተረፈ እንግዲህ ያው ትምህርት ቤቴ እንዳሳያችሁ ነው። በጣም ነው ደስ የሚለው። እንግዲህ እኔ ቁጭ ብዬ የምማርበትን ቦታ ነው አሳይቻቸዋለሁኝ ማለት ነው። ይሄ ደግሞ እንግዲህ የመምህራኖች የተሰጣቸው የሆነ እንትን ነበረ፣ ምንድ ነው የሚባሉ መሬት ነበረ። መሬቱ ደግሞ በጣም ረጅም ነው። እዚያ ጋ አረንጓዴ አረንጓዴ ሆኖ ዳርዳር ላይ የምታዩት እንዳለ ድንች ነው ማለት ነው። በጣም ሰፊ ነው። እኔ በሰፊው እንግዲህ ያልቀረጽኩላቸውም ማለት ነው። እና ስለዚህ ቪዲዮ እንዳይበዛ ስለፈለግኩኝ ባጭሩ ነው የቀረጽኩላቸው ማለት ነው። እና ስለዚህ በጣም ደስ ይላል ሌላቸዋለሁኝና ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር፣ ኮመንት አድርጋችሁ ቤተሰብ ሆኖ ስለምታበረታቱኝ ብዙዎቻችሁ ስጠፋ ለምን ጠፋሽ ለምን በሰላም ነው ወይ ብላችሁ በጣም የተጨነቃችሁ ኮመንት ላይ የጻፋችሁ በውስጥ መስመር ስልክ የምታውቁ ደግሞ እየደወላችሁ ያናገራቸውን እህቶች ያላቸው እና እንግዲህ ስለዚህ በሰላም ነው የጠፋውት። ትንሽ ኢንተርኔት ትንሽ አስቸግሮኝ ነበረ። አሁን ደግሞ እንግዲህ ተስተካክሎልኛል ማለት ነው እና እግዚአብሔር የተመሰገነው እንግዲህ በርቱ። ጠንክሮ እናንተ አይዟችሁ። እኔም እንደ እናንተ ሆኜ ሰው አገር ላይ ሆኜ እንደ እናንተ ነው፣ በቃ ምናፍቁ የነበረው ግን እግዚአብሔር ለሁሉም ቀን አለው ማለት ነው። ለእኔ የፈቀደ ደግሞ ለእናንተ የሚፈቅድላቸዋል። በሀገራችሁ መጥታችሁ ለማክበር ያብቃችሁ። የወጣችሁበትን አላማ ደግሞ ጠንቀቅ ብላችሁ እንትን በሉ ማለት፣ የወጣችሁበትን አላማ ለምን እንደወጣችሁ ስለምታውቁ ለአላማችሁ ደግሞ ተክታችሁ ስሩ ማለት ነው እንግዲህ በርቱ ነው እምላችሁ በያላችሁበት እንግዲህ መልካም የፋሲካ በዓል ይሆንላችሁ። መልካም ጊዜ ይሆንላችሁ። በርቱ። እንግዲህ ይህንን አምስቱም ቀናቶች እንግዲህ ብዙም ማናወራበት ብዙም ደግሞ እንትማንልበት ሰዓት ስለሆነ ያው እኔም ብዙ አልመጣም ማለት ነው። ይህንንም ደግሞ ያው አጋጣሚ ሆኖ ነው እዛው ክፍተት ሳገኝ ነው ማለት እንግዲህ። ያው ስራም ምናምን ስለሚበዛ ያው ታውቃላችሁ እንግዲህ ትምህርት ቤትም እዚህም እዚያም ትላላችሁ። ስለዚህ ብዙም አይመችም እንግዲህ። ከፋሲካ በኋላ ደግሞ በደንብ አድርገን በሰፊው እንገናኛለን። በላይቭ የተለያየ ፕሮግራሞችን ይዤላችሁ እመጣለሁኝ። የተለያየ ደግሞ እንግዳዎችን ደግሞ አሉኝ ሰዎች የላችሁ እመጣለሁ እና በርቱ ጠንክሩ ላችኋለሁኝ። ውድ ቤተሰቦቼ፣ በእውነት ብዙዎቻችሁ እያበረታታችሁ ነው። እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው። ለእኔ እንደምታግዙ ሁሉ ፈጣሪ አምላክ ያግዛችሁ። እንግዲህ ብዙ አዳዲስ ነገሮች አሉ። ቀስ በቀስ ፊት ለፊት ላይ መጥተን እንወያያለን፣ እናወራለን፣ አሳያችኋለሁኝ ማለት ነው እና ውዶችዬ ብዙዎቻቸው እንግዲህ ስለ እኔ ብዙ ነገር ነው የምታስቡት፣ ብዙ ነው የምትጨነቁ እና ለእኔ እንደምትጨነቁ እንደምታስቡ ሁሉ ፈጣሪ አምላክ ለእናንተ የሚያስብላችሁ ካሰባችሁት በላይ ደግሞ ይስጣችሁ። ላለውኝ ና ብዙዎቻችሁ በብዙ ነገር እየደገፋችሁኝ በእጭ ጠንክሬ እንዲ ነው በቃላርለ ብዙ ነገሮች ማለት ነው። እግዚአብሔር ተመሰግንትና እናንተን ፈጣሪ አምላክ ስለሰጠኝ ደግሞ እግዚአብሔር በጣም ነው ማመሰግነው። ምክንያቱም አንዳንድ ሰው የምታቁትን ሰው ሳይሆን የማታቁትን ሰው እግዚአብሔር አምላክ ይሰጣችኋል ከምታቁት ሰው ከስትገፉ ከማታቁት ሰው ጋር ደግሞ እግዚአብሔር የራሱን ሰው ጋር ያገናኛችኋልና ስለዚህ እኔም እናንተን ስለሰጠኝ በጣም ነው ደስ ያለኝና እግዚአብሔር የተመሰገነው። በተረፈ ቪዲዮን ላይክ፣ ሼር፣ ኮመንት አድርጎ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሆንላችሁ። በጣም ነው ማመሰግነው በእውነት። በቃ እኔ እንጃ አላውቅም። እግዚአብሔር ግን ሁሌ የምላችኋለኝና አሁን የምላችኋለኝ እግዚአብሔር ሰው ይስጣችሁ። ሰው ከሰጣችሁ ከምንም በላይ ነውና ሰው ይስጣችሁ። ከጤና ቀጥሎ ሰው ይስጣችሁ ነው ምለውና ፈጣሪ አምላክ እንግዲህ ሰው ይስጣችሁ። ሰላም ሆኖልኝ፣ እወዳችኋለሁ፣ አከብራችኋለኝ፣ ሰላማችሁ ይብዛልኝ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዙ ስት ይበልላችሁ ይበልል